ክቡራንና ክቡራት የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍብኃ ኒውስ ዕለታዊ የድል ዜናዎችን እናሰማለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር ቃኞዎች ከርካሚና ሆር አካባቢ ባደረጉት አውደ ውጊያ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ሰኔ 13 ቀን 2017 ዓ ም ከአገዛዙ ወንበር አስጠባቂ ሰራዊት ጋር ለአንድ ሰዓት ከ ቀኑ 12 ሰዓት እስከ 1 ሰዓት የፈጀ እልህ አስጨራሽ ውጊያ አካሂዷል። ውጊያው የተካሄደው ከከርካሜ እና ሆራ አካባቢ በሚገኘው የገጠር ቀበሌ ሲሆን በዚህ ውጊያም የጠላት ኃይል ሙትና ቁስለኛ ከመደረጉም በላይ ባውደ ውጊያው በርከት ያሉ የጥርጥር ክላሽና ስናይፐር ስናይፐርም ጨምሮ መማረካቸውም የአማራፋኖ ብሔራዊ ኃይል ሸዋቀጠና 7 ለ7 ክፍለ ጦር ህዝብ ግንኙነት አሳውቋል የአማራ ሳይንት ወረዳ ሚኒሻ ጽህፈት ቤት ኃላፊ ከነ አጃቢዎቻቸው ተገደሉ። በደቡብ ወሎ ዞን ምዕራብ ቀጠና አማራ ሳይንት ወረዳ ሚኒሻ ጽህፈት ቤት ኃላፊ ሀምሳ ለቃማሙ በተፈጸመበት ደፈጣ ጥቃት ከነ አጃቢዎቹ ሲገደል የወረዳ አስተዳዳሪ ለጥቂት ማምለጡን ምንጮች ገልጸዋል። የሚኒሻ ጽህፈት ቤት ኃላፊውና የወረዳ አስተዳዳሪ ከነ አጃቢዎቻቸው የዘኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ ጥቃቱ እንደተፈጸመ የአፋብሃ መረጃዎች ገልጸውልናል። በእስክንድርና በመከታው ማሞ የሚመራው አፋድ የገዛ ወንድሞቹ ላይ ጦርነት ለመክፈት ያወጣውን ፕላን በእጃችን ገብቷል። የመጀመሪያው ማጀቴ ያለውን ጦር ለመበተን በአራት አቅጣጫ ለመውረድ ተስማምቷል። በሁለተኛ ደረጃ ከመኮይ ወደ ማጀቴ የሚወስደውን መስመር፣ በሶስተኛ ደረጃ ከአምሳ ወደ መ የወጀዱን ኃይል በደምሰት፣ በአራተኛ ደረጃ የተሰማም እርገጥ የሁለት ሻለቆች ከዘረት በመነሳት በስረደጅ አድርገው በአንድ መውጊያ አድርገው ወደ መጀድ ገብተው ሲጨርሱ ወደ ማጀቴ ከጀርባ መግባት፣ ቀጥታ ከመለያው ወደ ሰፌድ ሜዳ በመሄድ ግማሹ ከሰፌድ ሜዳ በመውረድ ወደ አርብ ገበያ ቀጥታ ሲገባ፣ ግማሹ ደግሞ በጎሳው ላይ በመሄድ አፄ ውሃ ሲደርስ ወጀድን በርቀት ወደ ግራ በመተው ወደ ማጀቴ መንቀሳቀስና የአርብ ገበያን ኃይል ከጀርባው በመቁረጥ በዚህ ዘመቻ ላይ በተቻለ አቅም በየአቅጣጫ የሚንቀሳቀሰውን ኃይል 2000 ይደርሱናል ከዚህ በተጨማሪም የሚከብድ ግብረ መልስ ከገጠማቸው በካሜራ ድሮን ሞዲፊክ የተሰራውን ቦምብ በመጣል ሁለት ድሮን ጥቅም ላይ እንዲውል ተብሏል። አንድ ኤፌሰር ሙሉ የአገዛዝ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ጀግኖች ወደ ከሰልነት ተቀየረ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ጎንደር ጎንደር የበጋሻው ክፍለ ጦር አካል የሆነው አጥናፉ ብርጌድ ከዳባት ወደ አምባ ጊዮርጊስ ከተማ ዚጓዝ የነበረውን የአገዛዙን ጥምር ስልጣና አስጠባቂ ኃይል በጫነ ኤፌሰር መኪና ላይ በወሰደው ጥቃት መኪናው ላይ ከነበረው አድማ በተናና የመከላከያ መከላካያ አባላት አንድ ብሎሬ የነጋሪ ሳይተርፍ ወደ ላይኛው ቤት ተሸኝቷል። የአጥናፉ ብርጌድ ጀግኖች ትናንት ሰኔ አመተ ምህረት ከቀኑ አስር ሰዓት ላይ ልዩ ቦታው ደልዳሊት ሊት ተብሎ የሚጠራው ቦታ በወሰዱት የደፈጣ እርምጃ አንድም የጠላት ኃይል ከመኪናው ሳይወርድ እስከ ኤፍ ሰሩ እንደ ከሰል ባሉበት ደርቀው እንዲቀሩ አድርገዋቸዋል። ያገዛዙ ጥምር ኃይል በተከፈተበት ጥቃት ግራ ተጋብቶ የሚያደርገውን ጨንቆት ድረሱ ልጅ እያለ እንደ ውሻ እየጮኸ በርካታ ኃይል ከዳባትና ከደብዬ ከተሞች ቢያስመጣም ጀግኖቻችን ስራቸውን ሰርተው በክብር እየፎከሩና እየሸለሉ ወደ ቦታቸው ተመልሰዋል። አጠቃላይ ጠላት ከአምባ ጊዮርጊስ እስከ ገደብዬ ከዳባት እስከ ኪንፋዝ በገላ ድረስ ከፍተኛ የሆነ ሰብአዊ ቁሳዊና ፖለቲካዊ ክሳራ ደርሶበት ቀጠናውን ለጎንደር በጋሻው ክፍለ ጦር አስረክቦ ይገኛል። አገዛዙ አሽከሮችን ትጥቅም ስንቅም እየሰጠ እንዴት በፋኑት ይሸንፋላችሁ በማለት ሰሞኑን አመራሮችን ጠራርጎ አርጎ ያሰረና እያስፈራራ ሲሆን ከተቀፈደዱት መካከልም የኪንፋዝ በገላ ወረዳ አመራሮች ማለትም አቶ ካሳው የወረዳው ዋና አስተዳዳሪ፣ አቶ ተስፋዬ የወረዳው ብልጽግና ኃላፊ፣ ወይዘሮ እህት የወረዳው አደረጃጀት ኃላፊ እና አቶ ካባው የፖለቲካ ዘርፍ ኃላፊ ይገኙበታል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለጦር የህዝብ ግንኙነት ኃላፊ አቶ ታድሎም ደሴ ሰሞኑን የብልጽግና አመራሮች በደብረ ማርቆስ ከተማ የጠሩትን ሰልፍ አስመልክቶ ከአፍብኃ የተሰጠ መልስ። በሰይፍ ገጥመን ሰልፍ መጥራቱን በሰማኝ ጊዜ ስርዓቱ የመጨረሻ የኑዛዜ ስርዓት ላይ መድረሱን ለህዝባችን በአስር ጣቱ ፈርሙ እያረጋገጠ መሆኑን ልብ ማለት ግድ ይላል። በነገራችን ላይ የመጨረሻ እስትንፋስ ላይ የሚገኘው ስርዓት ንጹሐንን በድሮን በጀት ድሽቃና በዙ 23 እንደ ህዝብ የጨፈጭፈውን ማህበረሰብ ደግፉኝ ብሎ መጥራቱን ስትሰማ ደግሞ የበለጠ የሞተ ስርዓት መሆኑን ማረጋገጫ ከዚህ በላይ እንደሌለ እንመለከታለን። እንዴት በከባድ መሳሪያ የደበደበውን በገፍ ያፈናቀለውን ቤተ እምነቱን ያነደደበትን ሴት እህቱን የደፈረበትን በጅምላ የረሸነውን ህዝብ ደግፉኝ ብሎ ይጠራ? ይህኛው ደግሞ ሌላ የንቀት ጥግ ነው። አማራዊ ስነልቦናም ሆነ አማራዊ ማንነት ይህን አይፈቅድም፣ ፈጽሞም አይታሰብም። በእርግጥም አንዳንድ ወዳደሮች ሆዳደሮች አይጠፉም። ለነሱ ይህ አካሄድ አያዋጣቸው ረፉ የሚል መልእክት እናስተላልፋለን። አለዚያ ግን ፈረሱም ሜዳውም ያው መንገዱም ጨርቅ ያርግላችሁ ከማለት ውጪ ሌላ ምክር የለንም። በነገራችን ላይ መንገዱን ጨርቅ ያርግላችሁ ስንል አይጠፋችሁም ብለን እናምናለን። አማራነት ይለምን አንድ አማራ አንድ ፋኖ አዲስ ትውልድ አዲስ ተሳሰብ አዲስ ስርዓት